በፍኖተ ሰላም ጠቅላላ ሆስፒታል ጥሩ ሕክምና እያገኙ መሆናቸውን የአገልግሎቱ ተጠቃሚዎች ተናገሩ። የፍኖተ ሰላም ጠቅላላ ሆስፒታል በ2017 ዓመተ ምህረት ችግሮችን ለይቶ በማስተካከል ለማህበረሰቡ ተገቢውን አገልግሎት እየሰጠ እንደሚገኝ አስታውቋል። መረጃውን የዞኑ መንግስት ኮሚኒኬሽን አድርሶናል። አለምነሽ ንጉሴ ታቀርበዋለች። ፍኖተ ሰላም ጠቅላላ ሆስፒታል ቀደም ሲል ከግቢው ጽዳት አንስቶ እስከ ውስጥ አገልግሎት አሰጣጥ ድረስ ችግሮች እንደነበሩበት የአገልግሎት ተጠቃሚዎች አስታውሰዋል። ከአገልግሎት አሰጣጥ ጀምሮ ብዙ ችግሮች ነበሩ። በውጭም በውስጥ የምትሰማውም፣ በአካልም እየመጣን ስናይ የሆስፒታል ደረጃውን ጠብቆ ሳይሆን በተራ ደረጃ እንኳን አገልግሎት የሚሰጥ አልነበረም። አሁን ግን ግቢውን ሳቢና ማራኪ ከማድረግ ባለፈ የህክምና ቁሳቁስና ባለሙያ በማሟላት ለህብረተሰቡ የተሟላ አገልግሎት እየሰጡ መሆኑን ተናግረዋል። ፍኖተ ሰላም ህዝብ እጅግ ከልቡ ረክቷል። በዚህ ጉዳይ ላይ በጣም ረክቷል? ለምን የግቢ ውበት፣ የክፍሎች ጽዳት፣ የክፍሎች ተሟልቶ አገልግሎት መስጠት፣ ባለሙያዎች ጋራ ተግባብተው የሚሰሩ መሪ ሰሪው ሰራተኞችን አጠጥሞ አያይዞ በመሄዱ ይሄው የምታዩትን ይህንን አይነት ውጤት ያሳያል። በየቀኑ ስትመጥ አዳዲስ ነገር አዳዲስ ግንባታ ያለ የውስጥን፣ የውጭን ገጽታዎች እየተቀየሩን ያለውትና በፍኖተ ስላም ጠቅላላ ሆስፒታል የጽንስና ማህፀን ኬዝ ማናጀር ዶክተር ደሳለኝ ቀለሞ በበኩላቸው ከዚህ ቀደም የህክምና መስጫ ክፍሎች ጥበት በመኖሩ ምክንያት በአንድ ክፍል ሁለት እና ሶስት ባለሙያዎች ህክምና ይሰጡ እንደነበር ተናግረዋል። በአንድ ክፍል የማስተናገድ አማራጭ አልነበረም። ሁለት እና ከዚያ በላይ ባለሙያዎች በአንድ ቦታ ላይ ሆኖ አገልግሎት የሚሰጡበት ነበር። ነገር ግን አሁን ሪኖቬሽኑ ከተሰራ በኋላ ለእያንዳንዱ ክፍል በአንድ ባለሙያ የታካሚዎቻችን ሚስጥር ተጠብቆ የህክምና አገልግሎት የሚሰጥበት ኦፕሽን አለ። የምርመራ መሳሪያና የመድኃኒት አቅርቦት በመሻሻሉ ለህብረተሰቡ ጥሩ አገልግሎት እየተሰጠ መሆኑንም ዶክተር ደሳሌኝ ተናግረዋል። ሰላም ጠቅላላ ሆስፒታል ስራ አስኪያጅ አቶ ደጀኑ በላይ፣ ሆስፒታሉ እስከ ቅርብ ጊዜ ድረስ ለህብረተሰቡ የተሟላ አገልግሎት ሳይሰጥ መቆየቱን ገልጸዋል። በ2017 ዓ ም የአገልግሎት መስጫ ክፍሎችን በማደስና በአዲስ በመገንባት ለህብረተሰቡ ተገቢውን አገልግሎት እየሰጡ መሆኑን ተናግረዋል። በጣም በርካታ ሐኪሞች ተመድበው ስራው ላይ ህብረተሰባችን ማግኘት የሚገባውን የህክምና አገልግሎት እንዲያገኝ የማስቻል ስራዎች ተሰርተዋል። የመድኃኒት አቅርቦት ምጥነቱ ወደ 35% አካባቢ ኦልሞስት ነን የሚባል ደረጃ ላይ የነበረበት ነው የነበረው። አሁን ባለው ተጨባጭ ሁኔታ የሚታዘዙ መድኃኒቶች በመቶ ፐርሰንት የመገኘት ምጥነት 78% ነው። ሌላኛው የቶታል ድራግ አቬሌቢሊቲ ግን 92% ላይ ነው የምንገኘው በአሁኑ ሰዓት። ይሄ በጣም ቀላል የሚባል ነገር አይደለም። ኮምፕሌትሊ የውስጥ ገጽታ ግንባታውን በደንብ ነው የሰራንበት በደንብ ነው የሰራንበት። በአሁኑ ሰዓት ሁማን በሚፈልጉት ሁኔታ ደስተኛ ሆነው ታክመው ሊሄዱ የሚችሉበትን ስራዎች ሰርተናል። እያንዳንዱ ክፍል ስታንዳርዳይዝ አድርገን ወደ ስራ ገብተናል። ሆስፒታሉ ባከናወናቸው ስራዎች በክልሉ ከሚገኙ 18 አቻ ሆስፒታሎች ጋር ተወዳድሮ ምርጥ አስር ውስጥ በመግባቱ ሁለት ሚሊየን ብርና ከሰማኒያ ሚሊየን ብር በላይ የሚገመት ሲቲ ስካን ከክልሉ ጤና ቢሮ በሽልማት ማግኘቱን አክለዋል። የሆስፒታሉን ደረጃ የማሳደግ ስራ እንዲሳካ ማህበረሰቡ ባለቤት ሆኖ እንዲደግፍ ፎረም ተቋቁሞ እንቅስቃሴ እየተደረገ መሆኑንም አቶ ደጀኑ አስታውቀዋል።